ም ብሎ የተጠና ጥናት እንደሚያመላክተው የአንድ የሳውዲ ዩኒቨርሲቲ ባጠናው ጥናት ምን ውጤት ይዞ ወጥቷል? አለ አነኒስ ለም የተዘወጅ ነ ቁጥራቸው እነዛ የወጣት ሴቶች ያላገቡት እነሱም ዩኒቨርሲቲ ክፍል እዛ ደረጃ ላይ የሚማሩ አምስት ሺ ተማሪ ይሆናላ ነው። በጣም ከባድ ነው። ባጠናው ጥናት እንደዚሁ ደግሞ አንድ ሚኒስቴር ባጠናው ጥናት ደግሞ ያላገቡ ሴቶች ቁጥር አለ በዛው በሀገሩ ላይ ባጠናው ጥናት እኮ ነው። ሲነት ዘዋጅ ለማግባት እድሜ ደርሰው ያላገቡ ቁጥራቸው ውጤቱ ምን ግልጽ ሆኗል አለ ኢላሚል የሆኒን ወኒስ ምርአትን ወኒስ ምርአት አንድ ሚሊየን አምስት መቶ ሺህ የሚሆኑ ለማግባት የደረሱ ያላገቡ ሴቶች ያለዋል። በጣም ከባድ ወሃዛ ይህ ደግሞ ረቅሙን ሙርተፊዑን ጅደን እጅግ በጣም ከፍተኛ ቁጥር ነው ይላል። ምንን ያሳያል ታዲያ? ይሄ ይህ ጉዳይ በጣም አደገኛ እና በጣም አስፈሪ መሆኑን የሚያመላክት ነው። በጣም ከባድ ነው። ብዙ ታሪክ እንደሚሰማው ማለት ነው። ይሄ በሀገራችንም አለ፣ በየትም ዓለም አለ። ወከም አህደተት ሀዚህ ልዑኑሳ፣ እቺ ትዳር አልባነት ስንትና ስንት አደጋና መጥፎ ነገር አምጥታለች። ሚመፋ ሲደ ከመጥፎ ነገር ወአምራቢን በሽታ ነፍስያ መንፈሳዊ ወመሻኪል ቁሰልየ የቤተሰብም እንደዚሁ ችግር አምጥታል። አላህና መልእክተኛውም ደግሞ በጋብቻ ላይ ቅስቀሳ አድርገዋል፣ አመራቅነዋል ሰውየው ደሃም ቢሆን እንኳ ባይኖረው ምን ብሏል? አላ ዋአንኪ ሁለ አያማ ዳሩ ትዳር የሌላቸውን አግብተውን ባያውቁ አያማ ማለት ኒካህ የሌላቸው ትዳር የሌላቸው ሚንኩ ከእናንተ ውስጥ ዳሯቸው። ደሃ ቢሆኑ ከአላህ በጣም የሰፊ ሀብት ባለቤት ስለሆነ ያከብራቸዋልና እና ምክንያቱን ስንመለከት ታዲያ ይሄ ምክንያቱ የዚህ ሁላ ይህን ያክል ቁጥር ያለው ሴት ተጠር አልባ የሆነበት ምክንያቱን ስንመለከት አሉ ብዙ ምክንያቶች አሉ። የተወሰኑትን ብንጠቅስ አሉ እንደው ለእንትን ያግዛል በሚል ሊፈታ ይችላል በሚል የመጀመሪያው አልሽቲ ቃሉ ቢዲራሳ በትምህርት ቢዚም የሆን እኔ ትምህርት እኔ ዩኒቨርሲቲ ተምሬ ጨርሼ ዲፕሎማዬን እ ዲግሪ ንእ ዶክትሬቴን እ የሚባለው ነገር ነው። አሉ አንደኛ ትዳር አልባ የመሆን ምክንያቱ አልሽቲ ካሉ ቢዚ መሆን ቢትራሰቲ በትምህርት ወይም ደግሞ በስራ በእኛ ሀገር የውጮቹ ስራ ወደ ሰው ሀገር ስለማይሄዱ እንጃ ለዛ እኛ ሀገር ቢሆን ደግሞ ኪታቡ የተጻፈው ምን ይሉ ነበረ? አልሽቲ ካሉ ቢል ዐመሌ ልኻሪጂ ወደ ውጭ ሀገር ሄዶ ስራ በመስራት ቢዚ መሆን አሉ እኔ የዓላማ ያንስ አላሳካ የሚባል ነገር ይላሉ።

ከመመቸቱን ባሻገር ፊ ከሲሪ ምናል አሕዋል በብዙ ሁኔታ አልጀምዑ በይነሁማ ማለትም ትምህርቱንም ትዳሩንም በአንድ ማስኬድ የሚመች ከመሆኑ ባሻገር እሱም ምክንያት አድርገው ትዳር አልባ ይሆናሉ ብዙ ሴቶች። ከማቆሙ ሻሃዱ ልክ እንደምናየው አግብተው የሚማሩ አግብተው የሚሰሩ አሉ። ወለው ፈረድና ብናስብ ተአዙረል ጀምዒ በአንድ ላይ ማስኬድ የውጭ ሀገር እሷ ተቀምጣ ስራ እየሰራ ወይም ደግሞ ዩኒቨርሲቲ እየተማረ ትዳሩ ባንድ ላይ ማስኬድ አይመች ቢባል ፈይነዘዋጀ ማግባቱ እኮ አውላ የበለጠ ነው ሚናል ንሽቃሌ ቢዲራሳ በትምህርት በስራ ቢዚ ከመሆን አጃይ፣ በጣም እጅግ ወሳኝ የሆነ ርዕስ ነው ያነሱት፣ የህይወት አላቅ ዓሊም ማለት ነው እና ስለዚህ ጋብቻ ማለት በጣም እንደዚህ ዑለማዎችን ሰለፎችም ቁርአንም ሀዲስም ትኩረት ያደረገበት ነገር ነው። በጣም እንደው ዝም ብሎ ትልቅነቱ ስንናገር መስፈርታለሁ። እንደው ዝም ብሎ የሚገባበት ዝም ብሎ የገበያ ቦታ አይደለም። ታስቡበት። ከዛም በኋላ ደግሞ መሻኪል ችግር ሊኖር በቃ አስበስ በመፍታት ችግር ሊኖር ይችላል። ያን ችግር ግን ወደ ውጭ አለማውጣት አሁን አሁኑ አለመጥራት ብቻ ለመጠየቅ በጣም አደራችሁን እነዚህ ሴቶች አደራችሁን። እንደ ሚፈጠሩ እንኳ የተወሰነ ቀን ሸሪያ በቃውን ያክል ተቋርፎ እንኳ ስበስ እንደገና መታረቅ በኋላ መለደማ አይቀርዙ ይህንን ነገር አደር አላቸው። ታኒን ሁለተኛ አልሙኋላቱ ፊልሙር ውድ ይህ እንኳ ውጭ ሀገር ነው የሚበዛው በብዛት መህርን በጣም ውድ ማድረግ ልክ እንደ መሸጥ ወማየት በዑማ ሚነ ነፈቃት እንደዚሁ ደግሞ ይህን የማይችል ከሆነ ይህን የማይችል ከሆነ የወጭ የቤት ወጭ የሚለው ነው ትልቁ ምክንያት ደግሞ አደራ እንደው መህር ላይ ማለትም ሀቅ የሚሰጠውን የማግቢያ ሰውዬ ወንዶ የሚሰጠው መህር ይባላል ጥሎሽ የሚባለው ነው እሱን ውድ ማድረግ እና ደግሞ እንደዚህ አድርጎት አላኖረልኝ እንደ አይነት ቤክ አላኖረልኝ የሚባለው ነው አሉ አንደኛ ቃል አህሉ ልዕልም የእውቀት ባለቤቱ ዑለማዎች ምን ይላሉ አልመሽሩ ወንየኩነ ቀሊለ ሙየሰረን ይሄ ጥሎሽ የሚባለው ነገር ምን መሆን አለበት ገር የሆነ

ጃሂድ ማሀይም አህመድ ደንቆሮ የተጃጃለ ጀብራራ ሰው ነው አሉ። በጣም ከባድ ነው። እና ሶስተኛ ምክንያት ደግሞ ተርኪዙ ከሲር የሚነል ቁሰር ብዙ ሰዎች ደግሞ ብዙ ቤተሰቦች ትኩረት የሚያደርጉት ምክንያቱ አንደኛው ትዳራር ለመሆን ምክንያት የሆነው አለ አህዋል ልካጢቢ ለትዳር ሊጠይቅ የመጣውን አካል ሁኔታውን መመልከታቸው፣ አዱኒያዊያ አዱንያውይ የሆነች ሁኔታ ብቻ ነው የሚያተኩሩት ቤተሰቦች የሚመዝ ቢን ደረጃው ምንድን ነው? የመንግስት ሰራተኛ ነው። ምንድን ላይ ነው ስራው? ወማሊ ምን አለው? ምን ሀብት አለው? ወጭ አይን ክብሩ የማንዘር ነው የሚለውን ነው የሚያወት ይሄ ስለሆነ ነው ብዙ ሰው ከትዳር ውጭ ሆኖ ከኢለም የተወፈር ዳሊቀ ሄ ካልተሟላ፣ ማለት ገንዘብ ወይም ደግሞ ስልጣን ከሌለው ወይም ደግሞ ደረጃ እንደዚህ ሄድነ ከሌሸ ወይም ደግሞ የከሌ ባለ አባት ዘር ካልተባለ፣ ያዕተዘሩ አንቀቡሊህ ያንን እኮ ማለት ነው ለትዳር የጠየቀውን አካል ለመቀበል ምክንያት ያቀርባሉ አይቀበሉትም። ወይን ካነ ቢሆንም እንኳ ሚን አህሊል ኹሉቂ ወዲን፣ የጥሩ ሥነ ምግባር ባለቤትና የዲን ባለቤትም ቢሆን እነዛ ነገሮች የዱንያ ጉዳዮች ካልተሟሉ ምክንያት ያቀርባሉ። አጂብ ነው ይሄ። በሁሉም ሀገር የተሰራጨ እጅግ መጥፎ የሆነ ክስተት ነው።

ጠየቀ ልጃችሁን ፈዘውጁ ዳሩት። ኢላ ተፍዐሉ ይህን ታላደረጋችሁ አሉ ነቢዩ ሰላቱ ወሰላም። ታኩን ትፈጠራለች ትከሰታለች ፊትነቱን እውከትና አደጋሽ አል አርዲ ወፈሳዱን ልአሪዩ ትልቅ ሰፊ የሆነ ጥፋት ይፈጠራላሉ ማለት ከባጃጅ ጋር የተያዘ እጅግ በካፌ እና በሆቴል ላይ የተያያዘ እጅግ ጥፋት ይፈጠራል። እጅን ያለውን ሰው ከመለሳቸው ወደ የት ነው የሚሄዱ ልጆች? የቤት ታወቀ ነው። አራተኛ ምክንያት ለትዳር አርባ ሰዎች ሴቶች ብዙ እንግዲህ እንደተጠናው ጥናት አንድ ሚሊዮን አምስት መቶ ሺ እንደ ሀገር ላይ ብቻ ለትዳር ደርሰው ያላገቡ ስብሃን ነው ኢስቲላኡ በዕቢል አባኤል ዱሻዒ ስግብግብ የሆኑ አባቶች መቆጣጠራቸው አላረዋት ቢበናት ይህ ሞልአሚላት የመንግስት ሰራተኛ የሆኑ ልጆቻቸውን የሴት ልጆቻቸውን ደሞዝ ይቆጣጠራሉ፣ ወይም ደግሞ ውጭ ሄዳ የምትሰራውን ልጃቸውን ያንን እንዳይቋረጥ እነዛ ስግብግብ የሆኑ አባቶች